ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች፣ እንደምናላችሁ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ የብርቱካን ጠቀሜታን ነው ምነግራችሁ። በነገራችን ላይ ብርቱካን ከተለያዩ የሰውነት ክፍሎቻችን ጋር ተያይዘው እጅግ በጣም በርካታ ጥቅሞች አሉት። ስለዚህ ዛሬ በብርቱካን ውስጥ ምን ምን ነገሮች ይገኛሉ፣ የትኛው ነገር ለየትኛው የሰውነት ክፍላችን ምን ያህል ጠቀሜታን ይሰጠናል፣ የሚሉትን ነገሮች ሁሉ አያይዘን እናያለን ማለት ነው። አብራችን ቆዩ። ዶክተር ዮናስ ነኝ። ለቻናል አዲስ ከሆናችሁ ሰብስክራይብ አርጋችሁ ቤተሰብ ሁኑ። ይህን መረጃም ላይክ፣ ሼር አርጋችሁ ሌሎችም ጋር ደግሞ እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። በነገራችን ላይ ብርቱካን በጣም ዝቅተኛ ግላስሚክ ኢንዴክስ ካላቸው ምግቦች ውስጥ ነው የሚመደበው። ይሄ ማለት ምንድን ነው? ስትመገቡ ውስጥ ስትመገቡ ብርቱካንን ፈጣን የስኳር ጭማሪ በደማችሁ ስር አያመጣም ማለት ነው። እንግዲህ ምግቦች ከዚህ በፊት ነግራቸው አለው ስለ ግላስሚክ ኢንዴክስ አንዳንድ ምግቦች ስትመገቡ ከፍተኛ ግላስሚክ ኢንዴክስ ያላቸው ሰውነታችሁ ስር ከፍተኛ የስኳር ጭማሪን በአንድ የሚያመጡ አሉ። ልክ እንደዚህ እንደ ብርቱካን ያሉ ደግሞ አንዳንድ ምግቦች ዝቅተኛ ግላስሚክ ኢንዴክስ ይኖራቸዋል። ይሄም ስትመገቡ በደማችሁ ስር ፈጣን የስኳር ጭማሪ አያደርጉም ማለት ነው። በነገራችን ላይ ለስኳር ሕመምተኞች ተስማሚ ነው። በዚሁም ነገራችሁ ብርቱካን ብቻ ሳይሆን የብርቱካን ልጣጭ፣ በተለይ የብርቱካን ልጣጭ ከስሩ ያለው ነጩ ክፍል በጣም ከፍተኛ ፋይበር አለው። ይሄ በተለይ በተለይ ለስኳር ሕመምተኞች በጣም ተስማሚ ነው። እሱን ብትመገቡ ይመካል። አሁን ኖርማል ልጣቹ ብርቱካኑን ተመግባችሁ ልጣጩ መጣል ሳይሆን፣ ከልጣጩ ስር ያለው ነጩ ክፍል ከፍተኛ ፋይበር አለው። ይሄ በተለይ ለስኳር ህመምተኞች ተስማሚ ነው። ይሄን ማወቅ አለባችሁ። ሌላኛው በዋነኛ ብርቱካን የሚታወቀው በቫይታሚን ሲ ይዘቱ ነው። በብርቱካን ውስጥ የምናገኘው ቫይታሚን ሲ በተለይ በተለይ ሶስት ዋነኛ ስራዎችን ይሰራልናል። አንደኛ በሽታ መከላከል አቅማችንን በከፍተኛ ሁኔታ ያሻሽላል ይጨምራል። ከዛ ባለፈ ደግሞ ለኮላጅን ፕሮቲን ምርት እጅግ በጣም ይጠቅማል። ኮላጅን ከዚህ ቀደምም እንደነገርኳችሁ በተለይ በተለይ ከቆዳ ጋር ተያይዞ ትልቁን ጥቅም የሚሰጠን የፕሮቲን አይነት ነው ይሄ ኮላጅን የምንለው ቆዳችሁ ልስላሴ እንዲኖረው ወዙን የጠበቀ እንዲሆን በቆዳ ላይ ይሄ ሽፍታ፣ ማዲያት፣ ቡግር እንዲህ አይነት ችግሮች እንዳይፈጠሩ የሚያደርግልን ጤናማ ተፈጥሯዊ ቆዳችንን ይዘን ለረጅም ጊዜ እንድንቆይ የሚያደርግን ዋነኛው ነገር ይሄ ኮላጅን ነው። ኮላጅን በተለያየ ሁኔታ እየቀነሰ ሲሄድ ከሰውነታችን ውስጥ ቆዳ እየተሸበሸበ ይሄዳል፣ ግርጥት እያለ እየነጻ ይሄዳል። ቡግር፣ ሽፍታ፣ በቆዳ ላይ የሚወጡ የተለያዩ ችግሮች ይፈጠራሉ ተያይዘው የሚመጡ ነገሮች አሉ። ስለዚህ ይህንን ከምትከላከሉበት ነገር አንዱ ምንድን ነው? ብርቱካን ነው ማለት ነው። ከዛ ባለፈ በብርቱካን ውስጥ ያለው ቫይታሚን ሲ ከፍተኛ የደም ግፊትንም እንደዚሁ የመቀነስ አቅም አለው። እሱ ብቻ ሳይሆን ፖታሽየምም ስላለው ነው። በነገራችን ላይ ብርቱካን ውስጥ ፖታሽየም እናገኛለን። ከዚህ በፊት እንደነገርኳችሁ ፖታሽየም እና ሶዲየም ምንጊዜም ተቃራኒ ነገሮች ናቸው ብያቸዋለሁ። አሁን ለደም ግፊት ከሚያጋልጡን ነገሮች አንዱ ምንድን ነው? ሰውነት ውስጥ የሶዲየም መጨመር ነው። ታዲያ ፖታሽየም እና ሶዲየም ተቃራኒ ስለሆኑ ልክ እንደ ብርቱካን ያሉ በፖታሽየም የበለጸጉ ምግቦች ስትመገቡ ሰውነታችሁ ላይ ያለው ሶዲየም ይቀንሳል ማለት ነው። ይሄ ደግሞ ተያይዞ የደም ግፊታችሁ የተረጋጋ እንዲሆን ያደርጋል። ስለዚህ ከዚህም ጋር ተያይዞ ብርቱካን የራሱ የሆነ ጠቀሜታ አለው። ሌላው በብርቱካን ውስጥ የተለያዩ አንቲኦክሲደንቶች እናገኛለን። በተለይ በተለይ ይሄ ብርቱካን ውስጥ ያሉ አንቲኦክሲደንቶች ለካንሰር ያለንን ተጋላጭነት በከፍተኛ ሁኔታ ይቀንሳሉ። በተለይ በአሁኑ ሰዓት ላይ እንግዲህ በጣም የካንሰር አይነቶች ተባብሰዋል። በአሁኑ ሰዓት የተለያዩ በወንዶችም በሴቶችም ላይ ሴቶች ላይ አሁን የጡት ካንሰር፣ የማህጸን በር ካንሰር፣ ወንዶችም ላይ ፕሮስቴት ካንሰር፣ ሳምባ ካንሰር፣ የጉሮሮ ካንሰር እንደዚህ አይነት ነገሮች ከበፊቱ ባሰ ባለ መንገድ አሁን ላይ እየተስተዋሉ ነው። እንደዚህ አይነት ችግር እንዳይፈጠር ልክ እንደዚህ ተፈጥሯዊ የሆኑ ምግቦችን መመገብ አንዱ መፍትሄው ነው። ያሁን ብርቱካን ላይ ያሉ አንቲኦክሲደንቶች ካንሰር ሴሎች ሰውነት ላይ እንዳይነቃቁ የመከላከል ስራን በከፍ በከፍተኛ ሁኔታ ይሰራል። ሌላው ከዚህ ከልብ ጋር ተያይዞ ያለውንም ጠቀሜታ ማወቅ አለባችሁ። በነገራችን ላይ ለልባችን ጤንነት ብርቱካን በጣም ጠቃሚ ነው። ለምንድን ነው ለልብ ጤንነት ከልብ ጤና ጋር የሚያያዘው? አንደኛ ነገር መጥፎ ኮሌስትሮል ሄ ኤልዲኤል የምንለው ባድ ኮሌስትሮል ከሰውነት ላይ እንዲቀንስ ያደርጋል። የስኳር ህመም እንዳልኳችሁ ለስኳር ህመም ይረዳል። ከግፊት ጋር ተያይዞ ይረዳል። ታዲያ እነዚህ ነገሮች ሲስተካከሉ ዞሮ ዞሮ ልብ ላይ ያለው ጫና ነው የሚቀንሰው። አሁን ግፊታችሁ ከፍ ቢል፣ ስኳራችሁ ከፍ ቢል፣ የኮሌስትሮል ክምችት ሰውነት ላይ ቢኖር የደም ቧንቧ ይጠባል፣ ግፊት ይጨምራል። ሄዶ ትልቁ ጫና ልብ ላይ ስለሆነ ልባችሁ ለተለያየ ህመም ይዳረጋል። ታዲያ እነዚህን ነገሮች ስታስተካክሉለት የልብ ጤና እየተሻሻለ ይሄዳል ማለት ነው። ስለዚህ ብርቱካን ከዚህም ጋር ተያይዞ ትልቅ እገዛ ያደርጋል። ሌላው የደማነስን ለመከላከል ይረዳል። በነገራችን ላይ የደማነስ በአይረን እጥረት ምክንያት እንደሚከሰት ከዚህ ቀደም ነግሬያቸዋለሁ። ታዲያ ቫይታሚን ሲ አይረን ሰውነታችን ላይ በከፍተኛ ሁኔታ እንዲኖር ወይንም ሰውነታችን አይረን እንዲመጥ የሚያደርግልን አንደኛው ነገር ቫይታሚን ሲ ነው። አሁን የቫይታሚን ሲ እጥረት ካለ የአይረን ይዘት ያላቸው ምግቦች እንኳን ብትመገቡ፣ ሰውነታችሁ በቫይታሚን ሲ እጥረት የተነሳ አይረንን በበቂ ሁኔታ መያዝ ያቅተዋል። ይሄ ደግሞ ለአኒሚያ ለማዳኛ ወይንም ለደማነስ እንድትጋለጡ ያደርጋል። ስለዚህ እነዚህ ተመጋጋቢ ነገሮች ናቸው። ቫይታሚን ሲ ስትወስዱ አይረን በደንብ ሰውነት ላይ ይኖራል። አይረን ሲኖር ለቀይ የደም ሴል ምርት የራሱን እገዛ ያደርጋል ማለት ነው። ስለዚህ በተዘዋዋሪ ብርቱካንን ውስጥ ያለው ይሄ ቫይታሚን ሲ ለደማነስም እንዳንጋለጥ ይረዳናል ማለት ነው። ሌላው ከዚህ ከመገጣጠሚያ ህመሞች ጋር ተያይዞ ያለው ጠቀሜታ ነው። በተለይ በተለይ ይሄ የጸረ ብግነት ባህሪ ስላለው ብርቱካን የመገጣጠሚያ ህመሞችን በከፍተኛ ሁኔታ የማስታገስ የመገጣጠሚያ ጤንነትን የማሻሻል አቅም አለው። አሁን መገጣጠሚያዎቻችሁን የሚያማችሁ ድካ የሚሰማችሁ ይሄ የአጥንት መሳሳት የመገጣጠሚያ ችግሮች እንዲ እንዲህ አይነት ነገሮች ካሉ ብርቱካን በደንብ መመገብ አለባችሁ። እነዚህን ችግሮች በተፈጥሮአዊ መንገድ ይከላከል

ሌላኛው ዋና አንድ መናገር የምፈልገው ብርቱካን ከፍተኛ ሲትሪክ አሲድ እናገኝበታለን። ይሄ በተለይ ትልቁ ጠቀሜታ ምንድን ነው? የኩላሊት ጠጠርን ለማስወገድና ለመከላከል ይረዳል። አንደኛ ነገር አሁን ብርቱካን በደንብ የምትመገቡ ከሆነ ለዚህ ለኩላሊት ጠጠር የመጋለጥ እድላችሁ ይቀንሳል። የኩላሊት ጠጠር ካለባችሁ ደግሞ ይሄ ሲትሪክ አሲድ የኩላሊት ጠጠሩ እየተሰባበረ በሽንት መልክ እንዲወገድ የማድረግ ስራን ይሰራል። ስለዚህ ከዚህ ከጠጠሮች ጋር ተያይዞ በተለይ በብርቱካን ውስጥ ያ ያለው ሴት ትልቅ እገዛን ያደርጋል። ሌላው ከዚህ ከመጥፎ የአፍ ጠረን ጋርም ተያይዞ ያለውን ጠቀሜታ ማወቅ አለባችሁ። በተለይ በተለይ ብርቱካናውን አዘውትሮ የመመገብ ልምድ ካላችሁ በአፋችሁ ስር ያሉ መጥፎ ባክቴሪያዎች እየተዳከሙ ስለሚሄዱ ለአፋችሁ መልካም ጠረን ይሰጣል። በተለይ ይሄ በባክቴሪያ የሚፈጠሩ ኢንፌክሽኖችን በከፍተኛ ሁኔታ ብርቱካን የመከላከል ባህሪ ያለው እሱ ብቻ ሳይሆን የዚህ የጸረ ባክቴሪያ ጸረ ፈንገስ ባህሪ ስላለው በባክቴሪያ የሚመጡ የተለያዩ የኢንፌክሽን አይነቶች፣ በባክቴሪያ አማካኝነት የሚመጡ ነገሮችን ሁሉ በከፍተኛ ሁኔታ ይከላከላል። ሌላው አንድ መጨመር መፈልገው ከአእምሮ ጤና ጋርም ተያይዞ ያለውን ጥቅም ማወቅ አለባችሁ። በተለይ ብርቱካን ይሄ ድብርት፣ ድባቴ፣ ጭንቀት እንደዚህ አይነት ሙድ ስትገቡ ከእንደዚህ አይነት ሙድ ለመውጣት ይረዳል። አሁን በጣም ሲጫጫናችሁ፣ ሲደብራችሁ፣ ሲከፋችሁ ብርቱካን ብትመገቡ ሰውነት ላይ የደስታ ስሜት እንዲሰማችሁ ይሄ ስትረስ ሆርሞን እንዲቀንስ የድብርት ስሜቱ እንዲለቃችሁ የማድረግ ትልቅ እገዛን ያደርጋል። ታዲያ እነዚህን ጠቀሜታ የምታገኙት ብርቱካንን በመመገብ ነው ማለት ነው። ምንጊዜም ብርቱካን ቢያንስ ምግብ ከተመገባችሁ ከሰላሳ ደቂቃ እስከ አንድ ሰዓት ቆይታችሁ ከዛ በኋላ መመገብ አለባችሁ። ለምሳሌ ምሳ ላይ የምትወስዱ ከሆነ ምሳ በልታችሁ ቶሎ በላዩ ላይ መውሰድ አይደለም። ብርቱካንን ብቻ ሳይሆን የትኛውን ፍሩት ቶሎ በምግብ ላይ አይወሰድም። የመበስበስ ቶሎ የመበስበስ ባህሪ ስላላቸው ከምግብ ጋር ቶሎ ስትወስዷቸው ይሄ ሆድ የመንፋት የማቃር እንዲህ አይነት ችግር ያመጣል። ስለዚህ ምግብ ተመገቡ፣ ከዛ በኋላ ቢያንስ አንድሳ ቆይታችሁ ብትበሉ በትክክለኛው መንገድ ጠቀሜታውን ታገኛላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሆኑ። ይሄን መረጃም ላይክ፣ ሼር እያረጋችሁ አጋሩ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ እንገናኛለን። እስከዛው በያላችሁበት መልካም ጊዜ